ሰላም ለሁላችሁም። እንግዲህ ያው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ አድርጉ። እንግዲህ እንደላኩላችሁ እንዳያችሁት ፎቶ ማለት ነው። እንግዲህ የተላከልኝ ነው። ይቺ እህታችን እንግዲህ በቤቷ ባለችበት ይህን መሰል ነገር ተልኮባት አግኝታለች ማለት ነው። ምክንያቱም ብዙ ጊዜ የሚመጡበት መንገድ በጣም ብዙ ነው። ገባችሁ? እነሱ ቤታቸው ሆነው ደብተራው ጋር ሆነው እነዚህ መሰል ነገሮች ይልኩባቸዋል። እንደዚህ አሁን እንደ እህታችን ላይ እንደተላከው ማለት ነው። አሁን እህታችን ላይ የተላከው እባብ መሰል ነገር ነው። እሷ በቤታ ቁጭ ብላ እባብ መሰል ነገር ላኩባት። ያንን ብትረግጥ ወይ ሽባ እንድትሆን ወይ እንደ በድን እንድትሆን ወይ እንደ ሙት እንድትሆን። ቤታችሁ ባላችሁበት ሆኖ በረሮ ሊልኩባችሁ ይችላሉ። ቅማል ቤታችሁ ውስጥ እንዲወረው ሊያደርጓችሁ ይችላሉ። ትኋን ይልኩባችኋል። ትልልቅ አይጥ ይልኩባችኋል። ጥቁር አሞራ መጥቶ መስኮታችሁ ላይ እንዲያርፍ አድርገው ይልኩባችኋል። እነዚህን ሁሉ የሚያደርጉባችሁ ምን ለማግኘት ነው? ከእናንተ ካላችሁ አንደኛ ምቀኛ ካለባችሁ በዚህ ነገር ውስጥ ይሰማራል። ገባችሁ አይደል? ልክ ሲያድሱባችሁ እነዚህን ነገሮች መተው እናንተ ቤታችሁ ውስጥ ይገኛሉ ማለት ነው። እናንተ ምን እንደሆነ በማታቆቱ ሁኔታ ምናልባት ኖሃው ከሌላችሁ፣ እውቀቱ ከሌላችሁ፣ ግንዛቤው ከሌላችሁ እንደዚህ አይነት ነገሮችን መጀመሪያ ማድረግ ያለባችሁ ጸበል የአቡነ አረጋዊ እምነት ካለ ያንን በጸበል አድርጋችሁ መርጨት ነው። እውቀቱ ምኑ ከሌላችሁ ማለት ነው። እንደዚሁም አይ ምን ያደርገኛል ምናምን ብላችሁ አንስተን እንዲህ ነገር እናደርጋለን ብትሉ ያ የራሳችሁ ውሳኔ ነው። ከዛ በጊዜ ሂደት የሚያመጣባችሁ ነገር የምታውቁት እናንተ ስለሆናችሁ ማለት ነው። ነገር ግን እንደዚህ አይነት ነገሮች የሚላኩባችሁ መጀመሪያ በእናንተ እድል፣ በእናንተ ነገሮች የሚኖሩ ሰዎች ይሆኑና መተት ያደረጉባችሁ ሰዎች ይሆኑና ልክ እናንተ መንቃት ስትጀምሩ፣ ጸበል መሄድ ስትጀምሩ፣ ሚስጥር መገለጥ ሲጀምር፣ እያንዳንዱ ነገሮች እግር በግር መከታተል ስትጀምሩ፣ እነሱንም ሄዶ መንፈሱ ስለሚደቁሳቸው ከደብተራው ጋር እኩል መንፈሱ ልክ ሲገረፍ እኔን አስገረፋችሁኝ አስያዛችሁኝ ብሎ በቀለኛ ነው እና ሄዶ ይበቀላቸዋል እነዚን ሰዎች። ስለዚህ ደብተራው ምን ይላቸዋል? እነዚህ ሰዎች እኮ እንደዚህ ቦታ እየሄዱ ነው እና ማደስ አለባችሁ ብሎ ይላቸዋል። እነዚም ሰዎች እንግዲህ በቻሉት አቅም ባላቸው ገንዘብ መጠን ያድሳሉ ማለት ነው። እድሳት ሲገባ እንደዚህ አይነት ነገሮች በቤታችሁ ይመጣል፣ ይልኩባችኋል። እነሱ ባሉበት ሆኖ ይህንን የሚያደርጉባችሁ ማለት ነው። እናንተ ባለማስተዋል ልትረግጡት ምን ልትሉት ትችላላችሁ። ከዚህ ታሪክ ጋር አያይዤ የመነግራችሁ ነገር ምን መሰላችሁ አንዲት እህትን አንድ እንግዲህ ደብተራ ይወዳታል አረኔ አንተን ማን ያላገባህን ብላ ትሳደባለች ያቺ እህት ማለት ነው ከዛ በኋላ ያ ደብተራ ቆይ ይሰራልሽ አለው ይልና እዛው ሰፈሩ አካባቢ ስለነበረች እንግዲህ ይደግምና ማለት ነው ይልክባታል ሌላ ከባድ አይጥ ነበር ከዛም ያቺ እህት እንግዲህ በር እንዲህ ስትከፍት አይጧ ልክ ሮጥ አድርገባ ስትል በእርግጫ ትላታለች ማለት ነው ከዛች ደቂቃና ሰዓት ጊዜ ጀምሮ ያቺ እህት ፓራላይዝ ሆና ቀረች ማለት ነው። ሚስጥሩን የሚያውቁ ሰዎች እረችን ልጅ ፍታ፣ በቃ ተዋት ብለው ሲሉት እኔን ንቃልኛለች፣ እኔን ሰድባኛለች፣ ስለዚህ እንዳሰርኳት ነው የምሞተው አልፈታትም ብሎ ይናገራል ማለት ነው። አያችሁ፣ ባለማስተዋል እንግዲህ ይች እህት ያችን የተላከችባትን ከደብተራ የተላከችባትን አይጧን ረግጣ እንግዲህ የአርጋ ቁራኛ ሆና የቀረችው ማለት ነው። ስለዚህ ማስተዋል አለባችሁ። እንደዚህ አይነት ነገሮችን ሲያጋጥማችሁ፣ ሲመጡባችሁ፣ እባብ ሲላክባችሁ፣ እንደዚህ መሰል ነገሮች ሲላኩባችሁ፣ ስመ እግዚአብሔርን ጥሩ። ስመ እግዚአብሔርን ጠርታችሁ ማፍረስ ነው መጀመሪያ። ገባችሁ? በድፍረት እንደዚህ ነው እንደዛ ነው ሳይሆን በስላሴ ስም የፈረስኩን ስራ የፈረሰ ይሁን ብላችሁ ረግማችሁ ጸበል ደረጭታችሁ ያንን ነገር አውጥታችሁ መጣ። ምናልባት ከዚህ በፊት በቤታችሁ እንደዚህ አይነት ነገር አጋጥሟችሁ መጥቶባችሁ አይታችሁ ተመልክታችሁ ባለማስተዋልም በማወቅም ባለማወቅም አይታችሁ ተመልክታችሁ ይሆናል። ስለዚህ እንደዚህ አይነት ነገሮች እንትን ሲልባችሁ፣ ሳትደነግጡ ሳትፈሩ ስመ እግዚአብሔርን ጠርታችሁ ወይ ቅዱሳንን ስም ጠርታችሁ ያንን አክሽፋችሁ ይህንን ማድረግ ትችላላችሁ ማለት ነው። እንዲህ አይነት ነገሮች የሚላኩባችሁ መተት ሲኖርባችሁ፣ የሰው ምቀኛ ሲኖርባችሁ፣ እነዚህ ነገሮችን ወደ እናንተ ይልኩባችኋል ማለት ነው። እህቶቼ፣ ወንድሞቼ ስለዚህ ልትነቁ ይገባል። በሌሎች ተመሳሳይ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉት እንግዲህ፣ ብዙ የምንማማርበት ፔጅ ይሆናል ብዬ አስባለሁ። ልክ እንደ ቲክቶኩ መንደር ሁሉ እንግዲህ ይህንንም ፔጅ፣ ይህንን ቻናል አሳድጉት ማለት ነው። ስለሰማችሁ ስለነበረን ጊዜ በጣም ነው የማመሰግነው። የምንማማርባቸውን ታሪኮች በቀጣይ ማካፈላቸው ይሆናል።